እለለለን እንኳን ደስ አላቸው፣ እንኳን ደስ አለን። እንግዲህ ሰላም ተሽሏት ወደ ቤቷን ገብታለች። ይኸው ከነጋቢዋ ማለት ነው። ያው ስትጨነቁ የነበረው እኛው ስንዳላ ሆነን ግን ይሄን ጭንቀት የሃናን ጭንቀት ነበረ እና ምክንያቱም ሁለተኛ ደም ስጪ እሷ ልስጥ አልስጥ ብላ ከራሷ ጋር እየተዋጋች እንዲሁም ደግሞ አባቷም ላይ እዛ ላይ ደግሞ ሰላም እናት ራስ ወዳድ ሆና እንግዲህ ያው ታዝበናል ማለት ነው። አንዳንዴ የሆነ ነገር ሲመጣ ሰውን መታዘብ ግድ ይላልና የሰው ማንነት ወይ ስለሳቀላችሁ ወይም ደግሞ ስላለቀሰላችሁ ወይም ደግሞ ወደዳችሁ እየመሰላችሁ ሳይሆን እንደዚህ አንዳንዴ የሆነ ፈተናዎች ሲመጡ የሰዎች ማንነት የሚለይበት ሰዓት ነው እና ሁላችሁ ይሄ ነገር ያው እንግዲህ ልብ በሉ ማለት ነው። ሰላምና እንዲሁም ደግሞ ሜላት ያላቸው ውዴታ እንደምናቀው ነው ማለት ነው። በተለይ ደግሞ ልጆችን አደራ ሰጥቼ ልጆቼን በስነ ስርዓት በእንክብካቤ ምንም ሳይጎጥላቸው የፈለጉትን ነገር እያሟላሽ ነው እና ለዛም ነው ብላ ስጦታም መቶ ሺ እንደዚሁ ደግሞ በጣም የሷ ያላትን ቦታ እንዲሁም ደግሞ ክብር፣ ሁሉም ነገር ትረዳት ነበረ። አይተን ሰምተናል። እንግዲህ በዚህ መካከል ደግሞ ይሄንን ለመፈተን ሲል ይሄ ነገር መጣ አያችሁ አይደል ሲመጣ ደግሞ ያ ሁሉም ቦታ ስትሰጣት ልጄ ብላ ነው የምትጠራት ተነበረው ልጄ ልጄ ስለዚህ ከልጆቿም ያው እንደ ቤተሰብ እንደ ሰራተኛ ሳይሆን ከልጆቿም አታሳንሳትም። ያው ሰራተኛ የሚለው ሰራተኛ ቦታው አይቀርምና ቢሆንም ግን አንዳንዴ ምግብ አዘጋጅታ በቃ ሂጂ፣ ይመሽብሻል፣ እኔ አቀርባለሁ እያለች እንክብካቤው፣ አየሁ፣ ጉድ ነበረ። ይኸውላችሁ እነዚህ ነው በቃችን። አሁን ሜላት ያው እንስቲ ማን ይጠረጥራል በዚህ? ስለዚህ ምንም ቢሆን ያው ቦታው አይቀርምና ከልጁ የበለጠ ቦታ አትሰጣትም። ይህንን ለመለየት ሲል እንግዲህ ይህን ፈተና መጣው። ይህ ፈተና ሲያመጣው ልጅቷን መስጠት ያለባትን ጥግ ሰታለች። ከዛ በኋላ እሷን ራሷን የሚጎዳት ነገር አታደርግም። ማንም አይፈርድባትም። ግን ሜላት ያን ነገር እንድትሰጣት ነበረ እያስገደደች ያለ ያኔ አንቺ ከሞችም ያባትሽ እንያሳክመዋለ ሆኘ ሁሉም ነገር አደራው አማናው እኔ ይወጣለሁ ብላ በቃ ማስገደድ በሉት እንደው አስገድዶ አስገድዶ ምን ያረኔ አልልም አይኖን ገር መጣብኝ አስገድልል ነበረ እና ይሄ ማስገደድ ነው። እና ያው አስገድታት ያለውን የሜላትና ማለት ሜላት የሀናን ያላትን ቦታ አውቀናል ማለት ነው። ስለዚህ ዶክተሩም ነገራት እንዲሁም ደግሞ ልጇም ነገራት። በቃ ሰው ያለውን ከሰጠ ንፉጋ አይባልም። እች ልጅ በብር ሳትደራደር ምንም ሳታመነታ አደም ሰታት ነበረ። ስለዚህ ከዚህ በኋላ ስትሰጥ ራሷን እንደሚጎዳት እንዲሁም ደግሞ ዶክተሩም ነግራት አለ ዶክተሩም፣ ልጅቷ የዋህ ስለሆነች ምስኪን ስለሆነች እንዲሁም ደግሞ ከፋሚሊው ያላትን ቀረብ ምንም ሳታመነታታ ነው፣ እንትን ይሄን አልታያትም ሜላት። ስለዚህ ሜላት ታያት ምን ሀናን ብትሞትም ችግር የለም፣ አዶን ኬር የአባቷ ነው። አባቷ ደግሞ እኔ ያው ሰፖርት አደርጋለሁ እኔ ንረዳችኋለሁ፣ ስለዚህ ብቻ ሰላም ትዳንልኝ ነው አለች እንጂ የሀናን ህይወት አላሳሰባትም፣ እውነት ለመናገር እንግዲህ ይሄ ሁሉም ካየን ከፈረን ከታዘብን በኋላ ሀናን ራሱ ታዝባለች፣ ልጇም ራሱ ታዝቧል። እንደው ታይማማኔ ማኔ ካንቺ አልጠብቅ ይሄ ራስ ወዳድ ነው ቢላትም አንዴ በጥፊ ጫ ነው ያደረገች ሁ ሲያስታደረገው ልጁም ያው አዞረው እዛው አልወደቀም እንጂ ተሽከርክሮ ነው የወጣው። ስለዚህ ራስ ወዳድነት እያየሁብሽ ነው እናት ማለት የግድ የወለደችው ልጅ አይደለም፣ የልጆች ሁሉ ማንም እናት የልጆች እናት ናት። ስለዚህ በዛ አልተረዳሽም፣ አንቺ እራስ ወዳድ ነሽ። ሀታ ሰላም ድና ብትነቃ ይሄ ነገር ብትሰማ እንዳው ይሄ የእሷ ራሱ ሞራኗን እንትንላል ብለው ያው እንግዲህ አንዳንዴ ከትልልቆች ምክር ስትጠብቁ ከትንሾች ደግሞ ምክር ሲመቱ ያስተዛዝባል፣ ያሳዝናል፣ ያሳፍራልም ጭምር ነው እንጂ ጋይስ ሜላቴን አልተቀበለችም። ሙናሴን በጥፊ አጮላ ነው ያባረረችው። እሱም ተስፋ አልጠውረደም። እንግዲህ አያችሁ የተማረ ግደለኝ የሚባለው ለዚህ ነው። እንደገና ተመልሶ ከሄደ በኋላ ምናልባት ተሳስታ ሃናንን አሳስታ አሳምና ደምስ ልታሰጥ ትችላለች ብሎ መንገድ ላይ ተመልሶ ከዶክተሩ ጋር ዲስከስ አድርጎ ሁሉም ነገር እንደሚጎዳት አስረድቶ እዚህ ጋ የተጫወቱት ሚናው ዶክተርና ሙናሴ ናቸው ለመናገር በጣም ማለት ነውና፣ የልጅ አዋቂም እንደዚህ ያሉ አንዳንድ የሰውኛ በእድሜው ነው የምንለካው። እንዲያ ከኔ ትልቅ ነው ይሄን ያደርጋሉ። ከትንሾቹ ደግሞ የማይጠብቁ እንደዚህ ትልቅ ስራ የሚሰሩ አሉ። ስለዚህ እዚህ ጋር ተጫወቱት ሚ ነው በትክክለኛው ሙናሴና ዶክተር ናቸው። ያው እናመሰግናለን። ጥሩ ነው ማለት ነው። ኤንዌስ ወደ ግድለው ስንገባ ያም ሆነ ይህ ወደ ቦታቸው ተመልሰዋል። ይህ ሁሉም ፈተና ካየን በኋላ ከታዘብን በኋላ ትዝብት ነው ወደ ትዝብት ነው የሚለውም ከታዘብን በኋላ እንግዲህ ያው ሰላም ነቅታለች፣ ቤቷም ገብታለች እንደምታያት ማለት ነው። ከዚያው ከዚህ በኋላ አሁን ሜላት ምናፍ አለ ብለሽ ነው። አኗ ነገር ገረመኝ። ሰዓታቸው እያሸራረፉ ሰዓት ይከበር ድምጣችን ይሰማ የሚለውን እናስተጋባ ነው አሁን አስር ሰዓት ጠብቁ። ለ አስር ሰዓት ይህ ሰዓታችሁ ቋሚ ነው። እኔ አንዳንድ አጫጫ ድራማዎች ማለት ነው ሰዓታችሁ የሆነ ድራማውን መዘባረቅ የሆነ እንደዚህ መጓተት ሲጀምር ከእነ ሰዓቱ ነው ነው መሰለኝ የሚጀምረውና ሰዓቱም እየተጓተተ ሰዓቱም እንትን እያለ ነው የሚመጣው። ስለዚህ አንደኛ ሰዓት ይከበር። የትኛውም እነዚህ ብቻ አሁን ትላንትና ነው ምስለቀቁ ዛሬም ሁለቴ እንትን አሉ። ሰዓትና ሰዓታችን ኮሚኒቲ እንትናቸው አይቼ ምንድን ነው እንደዚህ መዘባረቅ ማለት ነው። ምንድነው መዘባረቅ? ትክክለኛ ሰዓት ይኖራችሁ፣ ሰዓታችሁን አሳውቁ። የተዘባረ ሰዓት መንገድ እየሄዳችሁ ነው ወይስ ምንድን ነው? ስለዚህ ሁሌም የምትለቁበት ሰዓት ተመልካቸው ዲንስ ይጠብቃችኋል። ሰዓታችሁ ስታከብሩ እናንተም ትከበራላችሁ። ስለዚህ ሁሌም ታይሚንግ ታይሚንግ ታይሚንግ ታይሚንግ። በቃ አስር ሰዓት የምትለቁ ከሆነ ሁሌም አስር ሰዓት፣ ዘጠኝ ሰዓት የምትለቁ ከሆነ ሁሌም፣ ማታ የምትለቁ ከሆነ ሁሌም ማታ፣ ጠዋት የምትለቁ ከሆነ ሁሌም ማታ ድራማው መዘባረቁ ሲጀምር ሰዓቱም ይዘባረቅ እና ባካችሁ ይሄ ነገር ሁሉም ሰዓት በነገራችን ላይ አበሻና ሰዓት ያው እናቃለን። አበሻ በሰዓት ያገኘ ምናምን ይባላል። ከትንትንም አለ። ስለዚህ ሰዓታችን ይከበር። እናንተ አክብሩ ሰዓት። ኦዲየንስ እንደሚያከብራችሁ እናንተም ሰዓታችሁ አክብሩ ባይ ነኝ። አሁን ሁለቴ ሶስት የጽፋችሁታል። እሺ እንጠብቃለን። ችግር የለም እንጠብቃለን። ያው ደስ ባይለን ማለት ነው

በ አስራ አንደኛ ሰዓት በቅርብም ሰላም ስላወረዳችሁ እናትና ልጅም ሆናችሁ ያው ናፍቆታችሁ ፈቀራላችሁ ስላልወጣላችሁ ነው። እዛው ልታሸልብ አልፈለግሽም፣ ልትድንልሽ ነው ፈለግሽው። ነገር ግን ያው ሀናንም ልጅሽ ነበረች። ምንም ባትወልጅም ባትወልጃትም፣ ግን ወልደሻታል እኮ አልታወቃችሁም እንጂ ወልደሻ። ስለዚህ መወለድ ቋንቋ ነው። እንግዲህ በትንሽ ቀን እንግዲህ ሀናንም ልጅሽ እንደሆነች የምናቅበት ቀን ቅርብ ይሆናል ማለት ነው። ግን ይሄ የእናትነት ምልክት አይደለምና ይሄ ነገር ቢሻሻል፣ በአይነኝ ካየሁት አስተያየቴ ነው። ይሄ ካየሁት ነገር ስለዚህ እናት፣ ሁሉም ልጆች እናት ነች። በቃ መወለድ ቋንቋ ነው። እሱን ተውትና ማለት ነው ካላችሁም፣ ቀረረብነት የሆነ ነገር በመጣል ቁጥር የሆነ ልዩነት ባያመጣ በአይነኝ እኔ ሜላት ከዚህ በኋላ ሀናንን እንደው ይቅርታን ጠይቀሽ ይህን ስላልኩሽ ብለሽ እንትን ማለት አለብሽ። በተረፈ እንጠብቃችኋለን። ግን ሰዓታችሁ አክብሩ። ሰዓት ይከበር።